ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ስትርፍርፍ በልልኝ፣ የእኔ ምርጦች፣ የእኔ ምርጣ ምርጦች፣ ዛሬ እርፍጄን ነው የመጣሁት አይደል? ቪዲዮን ራሱ ጨርሼ አላየሁትም፣ ግን በጣም እንትን ያለኝ ነገር ብሩኬና ልጁ ለምን ተገናኙ ዛሬ ልክ እንደማይታዋወቅ ሰው ሆነው ማለት ነው። ምን አስባችሁ? ለማንኛውም ማለት ነው፣ ግልጽ ልነግራችሁ የምፈልገው ነገር ቢኖር ሀይሚና ብሩኬ ስራ እየሰሩ ነው። አሁንም ድጋሚ ነው ምላችሁ አሁንም ድጋሚ የምላችሁ ሰው ነገር ቢኖር አሁንም ሀይሚና ብሩኬ ስራ እየሰሩ ነው። እርግጠኛ ሆኜ የምነግራችሁ ማለት ነው። ድርቅናሽ ስጥናሽ ያስበሉኝ እኔ በማቅበት መንገድ ስለማቅ ነው። እና እኔ ምንም አይመለከተኝም፣ ግን እናንተ ስለምታሳዝኑ ነው። ተው ልንገራችሁ ብዬ ነው። እነሱ ስራ እየሰሩ ነው። ስለዚህ ብዙ አትጨናቁ። አሁንም ቢሆን አትጨናነቁ። ለእናንተ የሚያስብ ማንም የለም። ብሩኬ ሶስት መቶ ሺህ ይግባ ከዛ ሁሉም ነገር ሰላም ይሆናል። ልመኑን ፍጼን ደግሞ ሰሞኑን ይዛችሁታል። እንደው ገባችሁ፣ ቅማል ጠመድ ያርጋችሁ ይዛችሁታል። ምን ያርጋችሁ? ፍጼ እኮ ምንም አላደረገም። ምንም አላደረገም። ፍጼ ታይሜና የብሩኪ ጓደኛ ነው። የሁለቱም ጓደኛ ነው። ለማንኛውም ብዙ ለማውራት አልችልም ዛሬ መገ በደንብ እመለስበታለሁ። ቪዲዮውን በደንብ አይቼ አስተያየት ለመስጠት ብዙ ቪዲዮውን በደንብ አላየሁትም፣ አልተመቸኝ። በጣም ድምጽ ያለበት ቦታ ነው ያለሁትና ልነግራችሁ የምፈልገው ግን አትጨነቁ፣ አታልቅሱ። ምታል እናንተ ስለምታሳዝሩ ነው ይሄ ልላችሁ ነው የመጣሁት።